ቤተሰብ ሰብስክራይ ባርጉ፣ እንሺ። ለእኔ ደግሞ ላይክ አርጉ። አባቴ ድመቱ ገባላለው በጉ ገባል። ዝም ብላችሁ ሰብስክራይ ብታረጉ እንደ ሀሳብ እንደውም አናወራም፣ ሰብስክራይ ታረጉ በብሩ ሰማይ ላይ ማለዳ እንደ ወጣይ ፀሐይ ፈንጥቃ ኩልል እንዳለ የምንጩ ሰላም። ሰላም እንዴት ናችሁ? ውድ የረሙካን ቸኮሌት ቤተሰቦች። ዛሬ በረሙካን ዩቱብ ቻናል ተመልሰናል። ዛሬ ያው ዳጊ ያለ፣ ማሚ ያለች፣ እኔ ያለው፣ የጎደለው ማን ነው? ያው ዛሬ የመጣ ነው። ያው እንደምታውቁት ሁላችንም ሰላም ፈጥረናል እና ዛሬ ደግሞ ከማሚ ጋር አንድ ላይ ሆነን ሁሉንም ነገር አስተካክለነዋል፣ እና የበለጠ ደግሞ ከማሚ ጋር አንድ ላይ ሆነን ሁሉንም ነገር አውርተን ችግሩን ለመቅረፍ ዛሬ ተገኝተናል። አደላጊ ምትለ ነገር ካለ ያው ባለፈው በእኔ ቤት ሁሉንም ነገር አይታችኋል። ያው ይቅርታም ጠይቄያቸዋለሁ ነገሮችን ተስማምተናል። ሁሉን ነገር ማያንም ረሙንም ጠርቼና ዛሬ ደግሞ ማያናት ያዘጋጀችው ይሄንን ፕሮግራምና፣ እናታችንን ጠርታ ከዛ እኔንም ጠርታ ረሙን ጠርታ አንድ ላይ ደግሞ ወርቋ ፊት ሁሉን ነገር ድጋሜ ይቅርታ እንድትባባሉ ፈልጋለሁ ብላ ማያናት ያዘጋጀችው። ና ዛሬ የሚመጣው ለዛ ነው። እረሙ እና እዚህ ሰው ላይ ያገኘው ነው ወርቋ። አዎ ይመጣል፣ አሁን ይመጣል እና ይመጣል ሲመጣ እንግዲህ ድጋሚ ደግሞ እርቅ እናደርጋለን ማለት ነው። የአሁኑ እርቅ ግን የሚለየው በወርቋ ፊት ነው እና ማያ፣ ጥሩ ፕሮግራም ያዘጋጀሽ፣ ባይዘቢ አንቺ ልጅ ልብ እየገዛሽ ጀግና። ያው እንግዲህ ዛሬ በማሚ ፊት ያው ከልባቸው ይቅር ካልተባባሉ፣ ያው በማሚ ፊት ላይ ከልባቸው ይቅር እንዲባባሉ የተሰባሰብ ነው። ያው ረሜ እየመጣ ነው እንጠብቀዋለን። ማሚ ማለት ትፈልጊ ነገር አለ ነው ደስ ይላል፣ በጣም ደስ ይላል። መታረቅ ጥሩ ነው። ብትኖሪም ብትሞቺም መታረቅ ጥሩ ነው። ረሙካን መጥቷል። ቸኮሌት ኧረ የሆነ ነገር ይዞልን መጣ መሰይ

ሰላም ናችሁ እንዴት ናችሁ ፋሚሊ? አባዬ ምንድነው? ያንተ ፋሚሊ ናችሁ? ሰላም ሰላም እንደምን አላችሁ? ምንድነው ዛሬ? ምን አለ? ሁሉ ነገር ሁሉ ነገር አለ። ምን ኬኩ ደግሞ እቀብራለሁ አትበላውም። ደግሞ ደግሞ እናንተ ላንተ ስራት ያለ እንዴም በሁሉም ከቀጠቀጡኝ እኮ ወይ፣ ባለፈው ይቅር ተባብላችሁ ነው ያለውላችሁ ማሚ። እሺ ዛሬ ያው ስንጣላ ታውቃለች፣ ስንታረቅም ያው፣ ከልብ ይቅር ካልተባባላችሁ ያው ማሚ ፊት ከልብ ቅርታ ተባብላችሁ የድሮ ጓደኝነታችሁን እንድትቀጥሉ ሀብቴ ማሚ ማወቅ አለባት። ማዘርማ ትንሽ አኩርፋው ነበር ባለፈው ለእናቶች ቀን እኮ ቀርቶ ነበር እሱ እና ትንሽ አኩርፋው አለች። አላኮረሽም ችግሩ ነግሮኛል፣ ችግሩ ነግሮኛል። ችግር የለውም አጣርቃችሁን በላይ በላይ ሰላም፣ ዙሪያችን ሰላም ሆኗል ሰላም ሆኗል። ራሴን ነው። ወርቋ ወልቀቀር ወርቋ ሲል ይቅርታ የሚል ሰው እኮ የአራዳ ሰው ነው እንጂ ላስጠጣ ነበር። አይ አልሰ- አልተሰማም አልተሰማም ነበር። አራድነት ነው እንጂ ፋርነት አይደለም።

አይደለ አሁን ለነገሩ ላይ ዘቢዘን እንዳንገባ ብለን እርቅ ይዘን ነው የምንገባው። አይደለ አይ እሺ፣ አሁን እዚህ ጋር እንድንታረቅ እኔ አንድ ነገር አንድ እንትና አለኝ፣ ሰብስክራይብ። አዎ፣ አሪ ያደርገዋል ሰብስክራይብ ነው ታዲያ። ሰብስክራይብ ችግር እንኳን የለባቸውም እስከማውቀው ድረስ። አይ 250 ሺህ ልንገባ ነው ይዘው ታውቃላችሁ። አብይ ሰዎች 50 ሺህ ልንገባ፣ 20 ሺህ ይቀራል ታውቃላችሁ። ዝምብላችሁ ሰብስክራይብ ብታረጉ እንደ ሐሳብ እንደውም አናወራም። ሰብስክሪፕሽን ቤተሰቦች እንወዳቸዋለን ያው። በቀጣይ ቆንጆ ቆንጆ ስራዎች ይዘን እንመጣለን ብዬ ተስፋ እናደርጋለን። እቺ አይማ የአሟት አልኮ ማ አልቻልሽም፣ ብርድ ነው። የእናንተ እርቅ ብዬ ነው እንጂ ከቤቴ መልወጣ እንደሆነ እኔ አላውቅም እንጂ አላስወጣሽም ነበር። እነሱም አላወቁም እንዳመመሽ ደዛ፣ ነው እርቅ ሲባል ግድ ነው። ብርድ ነው፣ ማን አወቀ ርጉላት እንትን እኮ ነው። ሰው ሲያሞግን ውበቱ ይጨምራ። የአንቺ ደግሞ ይለያል። አሁን ብርድ ቢሆን ምን ልታረግላት ነው? በጊዜው ሊመጣ በጊዜ ነው የሚያጠራው። በጊዜ አይደለ። አንቺ ደግሞ በግ ነው የተባለው። ምንድን ነው ነገር አድርጌ ቆርጧለሁ። እና ብርድ የሚያወጣ ብርድ ከሆነ ምን ታደርጋለህ? አለ እሱ። እኔ ደግሞ በግ አልኩ እና ሌላ ተው፣ መርፌ ይቆይ፣ በበጉ ይሞከር። ምን ችግር አለ? አሁን ሄደን ገዝተን መጣና፣ ቤተሰቦች እንደዛ ነገር ላይ ካሜራ ስለማላስገባ አላስገባው። እርቅም እኮ እንደዛው ነው። በግ ነው የሚወደው። በግ ገዝተን መጣና፣ ቤተሰቦች ማን ነው የሚወክለው አንተ

እንዴ ስራ ግን በባዶ ምንድን ነው እናንተ? እንዴ ምንድን ነው እርቅ ሲባል የሆነ ነገር እና እናንተ ሰዓት እኮ ነው። ለራሳችሁ አጠናቃችሁ መጣችሁ ሰው እንዳይጋራችሁ። እና አሁን ምንድን ነው እኛ ብትነግሩ ከቤት ስጠረኝ በልቼ ወጣው ብትነግሩን እኛ ነበር እንኳን ለርቅ አይደለም ለጸብም እንሰራለን፣ ጥሩ ነገር እንሰራለን። ጠፍተናል፣ ፕራንክ ላይ ታውቃላችሁ፣ ብሎግ ላይ ጠፍተናል፣ ብሎጋችን ጠፍተናል። በብሎግ በቅርቡ እንመለሳለን። ሰላም ላይ ጠፍተናል፣ ሰላም ላይ ራሱ ጠፍተናል ጠፋህ? አንተ ሰላም ነገር ላይ የለ ነው፣ ጠፍተህ ነው። በጣም በስቃቸው ነበር ይዘ አልቻልኩም። ለዛ ነው መቆርጦ ግዴቶ ነው እና ምንድነው የምታስወሩ ምድር ይወራው ማለት የምፈልገው ነገር አለ። ስለ ሰላም ማለት የምፈልገው እንኳን ደስ አላችሁ መታረቃችሁ። ደስ ብሎኛል። መታረቅ ነው የሚበጀው። ብትኖሩም ብትሞቱ ሰላም ጥሩ ነው እና እንኳን ደስ አላችሁ በመታረቃችሁ። በጣም ደስ ብሎኛል። እሺ ያው እኔም እንግዲህ መታረቅ ነው የሚበጀው። እንኳን ታረቅን። ካሁን በኋላ ያው ሰላም የሆነ ጥሩ ጓደኝነት ወንድማማችነት ካንቺ ጋር መያትነት ከወርቋ ጋር እናትነት ይኖረናል ይኖረናል እና ደስ ብሎኛል በመታረቃችን። ማያ ያው ስለታረቀም በጣም ደስ ብሎኛል። ማሚዬም በጣም አመሰግናለሁ። እናንተንም ሁለታችሁንም በጣም አመሰግናለሁ። ያው ብቻ በአዳዲስ ቪዲዮ ረሙካን ይመለሳል። ሰብስክራይብ አድርጉት የማሚን ዩቲዩብ ቻናል ሰብስክራይብ አድርጉት። አይደለ ስንት ደረሰ ግን? ለወይ ቆለካ ተከፍቷል አኮ አዎ። ሰብስክራይብ እያደረጋችሁ ዳግም በአዲስ ቪዲዮ ይመጣል። እሱንም ሰብስክራይብ እያደረጋችሁ አንድ ጥሩ ነው

ዳግም ትንሽ ከኔ ጋር ስትኳርፍ ነበር የጠፋበት ምክንያት እና አኩርፎ ነበር ለዛ ነው እና እሱን ለመፍታት ምናምን ስሜት የተሰማት እና እሱ ያለውን ነገር እና ሁላችን ይቅርታ አድርገላታል። እናንተ

ከዚህ በኋላ ብዙ ክስተቶችን እንሰሳታለን። እናንተ ብዙ ቅርቶችን እንጠብቃለን። ከዚህ በኋላ አውቀን ሳይሆን ባለማወቅ ማለት ነው እና እናንተም ደግሞ ፍቅራችሁም አስታችሁን ውዴታችሁ ስለምታሳዩ ካለብ እናመሰግናለን። ግን የምር የምር አሁን ምናስብኩ መሰለሽ ፋሚሊ ለመቀነስ አስቤያለሁ። አይቻልም እንደዚህ አራት ሺህ ሰው ምን ብሎ እንዲጣል አልፈልግም። ይዘ አይ መቀነስ አለብኝ ፍቅራችሁ በዛብኝና እናደርጋለን መሰላችሁ የሆነ ሻያችሁ ማለት ነው። አሁን በኋላ ብሎክ ላደርጋችሁ ነው። አይ በቃ አልቻልኩም። ፍቅር በዛብኝ አልቻልም። እንደዛ አይቻልም፣ እንደዚህ እኔ አልኩት፣ ገብታችኋል። አላቻኩ ፋሚሊ ፍቅራችሁ ሙሃባችሁ ጫን በዛብኝ፣ አልቻልኩ መቋቋም አቃተኝ። እንከፍታለን አዲስ የባንክ አካውንት ከፈለ ማያን ባይዘይ ማያን በቅርቡ አካውንት ከፍታ በራሱ አካውንት በሰፊ ነው ያለ አንተ ሽምሩ። ያው እንደዚህ ሳቅ፣ ያው ደስ ይላል በጣም። እየተጫወቱ ነው አይደል ሙንደል ሙንደል ላ ቤተሰቦቼ፣ ካሜራ ባንዲያስ ቆምናት ደግሞ ሲትሩ ነው። ሲትሩ ከሲትሩ ዘግሬት እናመሰግናለን፣ ከልብ ከካሜራ ጀርባውና ብዙ ነገር ስፓይናል ኮርድ ወላ ነገሮችን ስታረግ ነበረ። ከልብ እናመሰግናለን። ባለሽበት ላ ቤተሰቦቼ፣ እንወዳችኋለን። ላይክ፣ ሼር፣ ሰብስክራይብ እንዳትረሱ። ደጋግሞ የምጠይቃችሁ ስለሚፈልጉ ነው። እሺ በቀሩ እና ወዳችኋለን። በቀጣይ ቪዲዮ እስከምንገናኝ ድረስ አማ ባይ ወይ